የስፖርት ዘገባ አጋራችን ስንቄ ባንክ እናመሰግናለን። እንደምን ዋላችሁ ተመልካቾቻችን። ወደ ሰዓቱ የስፖርት ዜናዎች አልፋለሁ። ህሊና ዳነ ነኝ። በሲቢ የኢትዮጵያ ፕሪሚየር ሊግ ሮድዋ ደርቢ ሲዳማ ቡና ከሀዋሳ ከተማ ጋር ያደረጉት ጨዋታ በሲዳማ ቡና አሸናፊነት ተጠናቋል። የሲዳማ ቡናን ብቸኛ የማሸነፊያ ግብ ያሬድ ባየህ በፍጹም ቅጣት ምት አስቆጥሯል። ሁለቱም ቡድኖች በመጀመሪያ ጨዋታቸው ድል ያደረጉበትን የማሸነፍ ስሜት ለማስቀጠል ብርቱ ፍክክር ያሳዩ ሲሆን ከረፍት መልስ ሁለተኛው አጋማሽ ላይ ኳስ በእጅ በመነካቱ ምክንያት የተገኘውን ፍጹም ቅጣት ምት አንበሉ ያሬድ ባየህ ወደ ግብነት በመቀየር ሲዳማ ቡናን አሸናፊ ያደረገችውን ግብ ማስቆጠር ችሏል። ውጤቱን ተከትሎም ሲዳማ ቡና በስድስት ነጥብ ሊጉን መምራት ጀምሯል። በ2017 የውድድር ዓመት በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግን በማሸነፍ በታላቁ አህጉራዊ ውድድር ለመሳተፍ የበቃው የኢትዮጵያ መድን ዛሬ የግብፁ ፒራሚድን ይገጥማል። ኢትዮጵያን በመወከል በቶታል ኤነርጂስ ካፍ የቻምፒየንስ ሊግ ቅድመ ማጣሪያ ላይ እየተሳተፈ የሚገኘው የኢትዮጵያ መድን በመጀመሪያው ዙር ቅድመ ማጣሪያ ጨዋታ የዛንዚባሩን ሞላንግዴን በድምር ውጤት አራት ለሶስት በማሸነፍ ወደ ቀጣይ ዙር ማለፉ ይታወሳል። የኢትዮጵያ መድን ተጋጣሚ ፒራሚድ የ2425 የካፍ ቶታል ቻምፒየንስ ሊግ ዋንጫ ማሸነፍ የቻለ ሲሆን ከቀናት በፊት ፊትም የካፕ ሱፐር ካፕን ማሸነፍ ችሏል። ጨዋታው ካይሮ በሚገኘውና 30 ሺህ ደጋፊዎች የመያዝ አቅም ባለው ሰርቲጁን ስታዲየም የሚከናወን ይሆናል። አርባ ሶስተኛው የአዲስ አበባ ጃን ሜዳ ሀገር አቋራጭ ውድድር በዛሬው እለት ተካሂዷል። በአዲስ አበባ ከተማ በሚገኙ የሁለተኛና የአንደኛ ዲቪዚዮን ክለቦች የተሳተፉበት ውድድር በዛሬው እለት በጃን ሜዳ የትምህርትና ስልጠና ማዕከል ተካሂዷል። ውድድሩ ለአትሌቶች የውድድር እድል ከመፍጠር ባለፈ ፌዴሬሽኑ ትኩረት ባደረገበት የወጣቶችና የተተኪ አትሌቶች ላይ እየሰራ ያለውን ስራ በተግባር ለማየት እንዳስቻለ የፌዴሬሽኑ ፕሬዚዳንት አትሌት መልካሙ ተገኝ ለኢቲቪ ተናግሯል። ውድድሩ በአምስት ዘርፎች የተካሄደ ሲሆን በአዋቂዎች አስር ኪሎ ሜትር ወንዶች አትሌት ሌንጫ አደላስ ከኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን፣ በሴቶች አትሌት ፍታዊ ዝርአይ ከኢትዮጵያ ንግድ ባንክ አሸናፊ ሆነዋል። በሴቶች ዘርፍ በስድስት ኪሎ ሜትር አትሌት አለም ነሽጥ ላይ በወንዶች 8 ኪሎ ሜትር እዮብ ስመኝ ሁለቱም ከኢትዮጵያ ኮንስትራክሽን ስራዎች አሸንፈዋል። በድብልቅ 8 ኪሎ ሜትር ውድድር የኢትዮጵያ ንግድ ባንክ አሸናፊ የሆነበት 43 ተኛ የጃን ሜዳ ሀገር አቋራጭ ውድድር አሸናፊዎች በቀጣይ በሀገር አቀፍ ውድድር ላይ እንደሚሳተፉም ተገልጿል። የቅዱስ ጊዮርጊስ ስፖርት ማህበር የተጣራ ሀብት 12 ሚሊየን 13 ሚሊዮን 10692 ብር እንደሆነ ተገለጸ። ስፖርት ማህበሩ ጠቅላላ ጉባኤውን እያከናወነ ይገኛል። በጉባኤው የማህበሩ የ5 የአመት ኦዲት ሪፖርት በገለልተኛ የውጭ ኦዲተሮች ቀርቧል። በሪፖርቱ ክለቡ በዚህ ጊዜ ያለው የተጣራ ሀብት 13 ሚሊዮን 10692 ብር እንደሆነ ሲገለጽ ክለቡ በተለይም ባለፉት አራት ዓመታት ከአጋር ድርጅቶች የሚያገኘው ገቢ በእጅጉ እያሽቆለቆለ መምጣቱ ተነስቷል። የተጫዋቾችና የሰራተኞች ደሞዝ ክፍያ መዘግየት እንዳለም በሪፖርቱ ላይ ተካቷል። ስፖርት ማህበሩ በዚህ ጊዜ ለአገልግሎት ሰጪ ተቋማት እንዲሁም ለደሞዝ ግብርና ጡረታ ያልከፈለው የ163 ሚሊዮን 8320 ብር እዳ እንዳለበት ተገልጿል። ከእዳው 22 ሚሊዮን ብሩ ለክለቡ ፕሬዝዳንት፣ ለአብነት ገብረ መስቀል መከፈል የነበረበት ነው። ከአጋር ድርጅቶች ያልተሰበሰበ 41 ሚሊዮን ብር እንዳለም በኦዲት ሪፖርቱ ተገልጿል። የኢትዮጵያ ፕሪምየር ሊግ ከኮሮና ወረርሽኝ በኋላ በተወሰኑ ከተሞች ብቻ እንዲከናወን መደረጉ በእጅጉ ፋይናንሱን እንዳናጋው ተነግሯል። በሌላ በኩል ስፖርት ማህበሩ ባለፉት አምስት ዓመታት ያከናወናቸው የልማት ክንዋኔዎች ሪፖርትም ቀርቧል። በሪፖርቱ ስፖርት ማህበሩ በለሚኩራ ክፍለ ከተማ የ10 ሺ ካሬ ሜትር የመለማመጃ ቦታ ተረክቦ እንደነበር ተነስቷል። በቢሾፍቱ ከተማ የተሰራው የይድነቃቸው ተሰማ አካዳሚ በዚህ ጊዜ የዋና ቡድን የመዘጋጃ ካምፕ ሆኖ እያገለገለ እንደሆነም ተጠቅሷል። የአካዳሚው እንክብካቤ ለግል ድርጅቶች ተሰጥቶ የተሰራ እንደሆነም ተመላክቷል። ጠቅላላ ጉባኤው አዲስ የስራ አመራር ቦርድ ዛሬ ይመርጣል። ዘገባው የይበልጣል ሰውነት ነው። የዘጠነኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትናንት መካሄድ ሲጀምሩ ሊቨርፑል በፕሪሚየር ሊጉ ለአራተኛ ተከታታይ ጊዜ ተሸንፏል። የመርሳይዱ ክለብ ሊቨርፑል ከብሬንትፎርድ ጋር ያደረገውን የሊግ መርሃ ግብር ሶስት ለሁለት በሆነ ውጤት ነው የተሸነፈው። የብሬንትፎርድን የማሸነፊያ ግቦች ኦታራ ሻድ ና ቲያጎ ሲያስቆጥሩ ለሊቨርፑል ሳላህ ና ኬርኪዝ ከመረብ አሳርፈዋል። ሊቨርፑል በዘጠኝ ሳምንት የተሸነፈው የጨዋታ ብዛት ባለፈው አመት ሙሉ ከተሸነፈው እኩል ሆኗል። አርሰናል ዛሬ ክሪስታል ፓላስን የሚያሸንፍ ከሆነ ከሊቨርፑል ያለው የነጥብ ልዩነት

በሌላ ጨዋታ ማንቸስተር ዩናይትድ ሶስተኛ ተከታታይ ድሉን አስመዝግቧል። በሜዳው ኦልድ ትራፎርድ ከብራይተን የተጫወተው ማንቸስተር ዩናይትድ አራት ለሁለት ሲያሸንፍ ሪያን ሚቤቦ ሁለት ግቦችን፣ ማቲያስ ኩንሃ ና ካዝሜሮ ቀሪዎችን ግቦች አስቆጥረዋል። ብራዚሊያዊ የመስመር አጥቂ ማቲያስ ኩንሃ በማንቸስተር ዩናይትድ መለያ የመጀመሪያ ግቡን ማስቆጠር ችሏል። ዳንዌል ቤክ ና ኮስቱላስ የብራይተን ግቦች ያስቆጠሩ ተጫዋቾች ናቸው። ማንቸስተር ዩናይትድ በ16 ነጥብ በሊጉ አራተኛ ደረጃ ላይ መቀመጥ ችሏል። በሌላ ዕለቱ መርሃ ግብር ቼልሲ በሰንደርላንድ 2 ለ1 ተሸንፏል። የሰንደርላንድን የማሸነፊያ ግቦች ኤስዶር ና ታልቢ ሲያስቆጥሩ ለቼልሲ አልሃንድሮ ጋር ናቸው አስቆጥሯል። ኒውካስል ዩናይትድ ከፍልሃም ጋር ያደረጉትን ጨዋታ 2 ለ1 አሸንፈዋል። የእንግሊዝ ፕሪምየር ሊግ ቀጣይ ጨዋታዎች ዛሬ ሲደረጉ የሊጉ መሪ አርሰናል በሜዳው በለንደን ደርቤ ክሪስታል ፓላስን ያስተናግዳል። መድፈኞቹ በሊጉ ያላቸውን አስደናቂ ጉዞ ለማስቀጠል የሚያደርጉት ጨዋታ ሲሆን፣ መጠነኛ ጉዳት ያስተናገደው ብራዚላዊ ተከላካይ ጋብሪኤል ማንጋሌሽ መሰለፉ አጠራጣሪ ሆኗል። በውድድር ዓመቱ በሊጉ ላይ ክሪስታል ፓላስ አምስት ግቦችን ያስቆጠረው ፈረንሳዊ አጥቂ ጂን ማቴታ ዛሬም በጨዋታው የሚጠበቀው ተጫዋች ይሆናል። በተመሳሳይ 11 ሰዓት ላይ በሚደረገው ሌላኛው ጨዋታ አስቶን ቪላ ከኤሮፓ ሊግ ሽንፈት መልስ በሜዳው ቪላ ፓርክ ማንቸስተር ሲቲን ያስተናግዳል። ለሀገሩ ኖርዌይና ለክለቡ በተከታታይ አስራ ሁለት ጨዋታዎች ላይ ጎል ያስቆጠረው ኤርሊንግ ሀላንድ ዛሬ የጨዋታው ኮከብ ይሆናል ተብሎ ይጠበቃል። ሮድሪ ወደ ሜዳ በማይመለስበት ጨዋታ ማቴዎ ኮቫቲች ከጉዳት መልስ የመሀል መስመሩ እንደሚመራ ሲጠበቅ፣ የኒኮ ጎንዛሌዝ መሰለፍ አጠራጣሪ ነው። ሶስት ተከታታይ የሊግ ጨዋታዎችን ያሸነፈው የኡናይ ምሪው አስቶን ቢላ ካሸነፈ ደረጃውን ወደ ስድስት ማሻሻል የሚችል ሲሆን ማንቸስተር ሲቲ ድል ከቀናው ሁለተኛ ደረጃ ላይ በመቀመጥ የሰንደርላንድን ቦታ ይረከባል። ወልብስ ከበርንሌና በርንማውዝ ከኖቲንግሃም በተመሳሳይ 11 ሰዓት ላይ ሲጫወቱ ምሽት 1 ሰዓት ተኩል ላይ ኤቨርተን በሜዳው ጉድሴን ፓርክ ቶተናምን ያስተናግዳል። የአስረኛ ሳምንት የስፔን ላሊጋ ጨዋታዎች ትናንት ተካሂደዋል። ከሜዳው ውጪ ሀያኛ ደረጃ ላይ የሚገኘው ጄኖራ የተጫወተው ሪያሎ ቪዶ ሶስታቻ ተለያይቷል። ስድስት ግብ በተቆጠረበት ጨዋታ ሶስት ግቦች የተቆጠሩት በመጨረሻዎቹ ስድስት ደቂቃዎችና በባከነ ሰዓት ነው። ስድስት ግብ በተቆጠረበት ጨዋታ በሌሎች የሊጉ ጨዋታዎች ሪያል ሶሲዳድ ሲቪያን ሁለት ለአንድ ኤስፓኞል ኤልቼን አንድ ለባዶ ሄታፊ አትሌቲክ ክለብን አንድ ለባዶ አሸንፈዋል ዛሬ ተጠባቂው የኤል ክላሲኮ ጨዋታ በሪያል ማድሪድ ና ባርሴሎና መካከል ይካሄዳል ዛሬ በሚያደርጉት የውድድር አመቱ የመጀመሪያ ጨዋታ ሪያል ማድሪድ እያጋጠመው ካለው የትላልቅ ጨዋታዎች ሽንፈት ለማገገም ባርሴሎና ደግሞ በተከታታይ የሊጉ ሻምፒዮን ለመሆንና ና ወሳኙን ሶስት ነጥብ ለመውሰድ እንደሚጫወቱ ይጠበቃል በደርቢው ጨዋታ አሌክሳንደር አርኖልድ ዳኒ ካርቫሃል ና ዲን ሆንሰን ከነበረባቸው ጉዳት ተመልሰው ለዛሬው ጨዋታ የሚደርሱ ሲሆን አንቶኒ ሩዲገር አለማገገሙ ተገልጿል። በባርሴሎና በኩል ፍራንክ ዲዮንግ ከገጠመው መጠነኛ ህመም ሲመለስ የጁንኩንዴ መሰለፍ አልተረጋገጠም። ጨዋታው 12 ሰዓት ከ15 ላይ ይደረጋል። በጣለን ሴሪያ 8ኛ ሳምንት ተጠባቂ ግብር መርሃግብር ናፖሊ ኢንተር ሚላንን በማሸነፍ የሊጉ መሪነት በድጋሚ ተረክቧል። በስታዲዮ አርማንዶ ማራዶና በተደረገው ጨዋታ ኬቪን ዲብሬይን ስኮት ማክተሚናይ እና አንጎሲሳ የናፖሊን ግቦች አስቆጥረዋል የኢንተር ሚላንን ብቸኛ ግብ ሃካን ቻና ሆሉ በፍጹም ቅጣት ምት አስገኝቷል ከሁለት ተከታታይ ሽንፈት በኋላ ወደ ድል የተመለሰው ናፖሊ ማሸነፉን ተከትሎ በ18 ነጥብ ሊጉን መምራት ሲጀምር ኢንተር ሚላን አራተኛ ላይ ተቀምጧል ሴሪያው ዛሬም ሲቀጥል ላዚዮ ከጁቬንቱስ ሮማ ከሳስሎ ፌዮረንቲና ከቦሎኛ ቶሪኖ ከዢኖዋ ይጫወታሉ ተመልካቾቻችን ለሰዓቱ የነበሩን የስፖርት ዜናዎችን ይመስሉ ነበረ። አብራችሁ ስለቆያችሁ እናመሰግናለን። መልካም ቀን።